ሰላም ውድ የኤችጂን ቤተሰቦች፣ የዕለቱን ዜናዎች ወደ እናንተ እናድርሳለን። በቅድሚያም የዕለቱን ርዕሰ ጉዳዮችን አስተዋውቃችሁ አንድ ቀን ሙሉ ያደረገውን የቆሸሸውን ጋር ሲሆን ካደረገ በኋላ የማሽተት ልማድ ያዳበረው ቻይናዊ በፈንገስ የሳንባ በሽታ መያዙ በሕክምና ተረጋግጧል። የጸረ አበረታች ቅመም ምርመራና ቁጥጥር በሁሉም አትሌቶች ላይ ሊተገበር ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር በድጋሚ ታላቅ እንዲሆን እንደሚያደርጉ ዋይት ሐውስ አስታወቀ። ኢትዮጵያውያን ስደተኞችን ጭና ስትጓዝ የነበረች ጀልባ የት እንደገባ ሳትታወቅ ቀናቶች ተቆጥረዋል። የዓለማችን ቢሊዮነር ኢላን ማስክ 100 ቢሊዮን ዶላር ከሰረ። በየቀኑ ትኩስ፣ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የተጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናመራለን። የፀረ አበረታች ቅመሞች ምርመራና ቁጥጥር በሁሉም አትሌቶች ላይ ሊተገበር ነው። ሁሉም የኢትዮጵያ አትሌቶች በማንኛውም ውድድር ላይ ከመሳተፋቸው በፊት አበረታች ቅመሞች መውሰድ አለመውሰዳቸውን ለማረጋገጥ ትኩረት ሰጥተው የምርመራ አካል ሊሆኑ እንደሚገባ የኢትዮጵያ ጸረ አበረታች ቅመም ባለስልጣንና የኢትዮጵያ አትሌቲክስ ፌዴሬሽን ገለጹ። ሁሉም አትሌቶች በአድራሻ ምዝገባና በምርመራ ወቅት ለሚከሰቱ ክፍተቶች ከፍተኛ ጥንቃቄ ማድረግ እንደሚጠበቅባቸውም ተቋማቱ ተናግሯል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን እና የኢትዮጵያ አትሌቲክስ ፌዴሬሽን ታላላቅ አትሌቶችና የዓለም አትሌቲክስ ኢንቴግሪቲ ዩኒት ተወካዮች በተገኙበት በአበረታች ቅመሞች ክትትልና ቁጥጥር ዙሪያ ውይይት ተደርጓል። መጋቢት 7 ቀን 2017 ዓም በተካሄደው ውይይት ቀደም ሲል በዋናነት ለትራክና ለሜዳ ተግባራት ትኩረት ይሰጥ እንደነበር ሆኖም ከ2017 የውድድር ዘመን ጀምሮ ግን በሁሉም ክፍላት አጉራት በሚደረጉ ማናቸውም ውድድር ላይ በተለይም የጎዳና ላይ ውድድር የሚሳተፉ ኢትዮጵያውያን አትሌቶች ትኩረት ተደርጎባቸው የምርመራው አካል ሊሆኑ እንደሚገባ መገለጹን የባለሥልጣኑ ዋና ዳይሬክተር አቶ መኮንን ይደርሳል ለሪፖርተር ገልጸዋል። እንደ ዋና ዳይሬክተሩ በውይይቱ ላይ የጸረ አበረታች ቅመሞች እንቅስቃሴው በተለይም የምርመራና የቁጥጥር ስራው የበለጠ ተጠናቅሮ የሚቀጥል ይሆናል። ለዚህም መንግስትና ሌሎች ባለድርሻ አካላት በከፍተኛ ቁርጠኝነት እየተንቀሳቀሱ እንደሚገኙም ጭምር ተነግሯል። በተጨማሪም የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ኢትዮናዶ እና የዓለም አትሌቲክስ ኢንቴግሪቲ ዩኒት በአዲስ መልክ በጎዳና ላይ ውድድር በሚሳተፉ አትሌቶች ላይ የምርመራ ፕሮግራም የሚጀምሩ ስለመሆኑ ጭምር ዋና ዳይሬክተሩ አስረድተዋል። አትሌቶችና አሰልጣኞች እንዲሁም የአትሌት ተወካዮችና ማናጀሮች ለፕሮግራሙ ውጤታማነት የበኩላቸውን ድርሻ እንዲወጡም ጥሪ መተላለፉ የተገለጸ ሲሆን በአራሻ ምዝገባና በምርመራ ወቅት የሚከሰቱ ክፍተቶች ብዙዎቹን አትሌቶች የሚመለከት በመሆኑ ሁሉም አካል ትኩረት ሰጥቶ ሊያስተካክሉ የሚገባ ጉዳይ ስለመሆኑ በዋና ዳይሬክተሩ አቶ መኮንን ይደርሳልና በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስን አማካኝነት ለአትሌቶቹ መነገሩ ታውቋል። በሌላ በኩልም የዓለም አቀፉ የጸረ አበረታች ቅመም ኤጀንሲ ዋዳ በስዊዘርላንድ ሎዛን ከተማ ከሁለት ሳምንት በፊት ለአራት ተከታታይ ቀናት መደበኛ ጉባኤውን ማካሄዱ ይታወሳል። በጉባኤውም የኢትዮጵያ የጸረ አበረታች ቅመሞች ባለስልጣን የተሳተፈ ሲሆን በዓለም አቀፍ ደረጃ በየደረጃው እየተካሄደ የሚገኘው የጸረ አበረታች ቅመሞች እንቅስቃሴ የበለጠ ተጠናክሮ በሚቀጥልበት ጉዳይ ላይ ኢትዮጵያ ጽኑ አቋም እንዳላት ከዓለም አቀፉ የጸረ ዶፒንግ ኤጀንሲ ልዩ ልዩ የስራ ክፍሎች ጋር ውይይት ስለመደረጉ ጭምር ባለስልጣኑ በማህበራዊ ትስስር ገጹ ይፋ አድርጓል። በቀጣይም ኢትዮጵያ ትኩረት አድርጋ በምትሰራባቸው በተለይም የሁለትዮሽ ግንኙነት በሚፈልጉ ጉዳዮች ዙሪያ መግባባት ላይ ስለመደረሱ ያብራራው ድረገጹ ኢትዮጵያ ከጸረ አበረታች ቅመሞች ጋር ተያይዞ በተለይም በሎዛን ከተማ የሚገኘው የምርመራ ላቦራቶሪ አመራሮችና ባለሙያዎች ጋር በተደረገው የሁለትዮሽ ውይይት ኢትዮጵያ ላቦራቶሪ ለማቋቋም ለጀመረችው እንቅስቃሴ ስልጠናዎችና የተለያዩ የቴክኒክ ድጋፎችን እንደሚያደርግ ማረጋገጫ መገኘቱንም ይፋ አድርጓል። ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር በድጋሚ ታላቅ እንዲሆን እንደሚያደርጉ ዋይት ሀውስ አስታወቀ። የዩናይትድ ስቴትስ ፕሬዚዳንት ለኢነርጂ ሚኒስትር በላኩት ትእዛዝ ለገላ መታጠቢያ የሚሆን ውሃ በርከት ብሎ እንዲለቀቅ ገልጸዋል። የቀድሞው ፕሬዚዳንት ባራክ ኦባማ በአንድ ደቂቃ ከ2.5 ጋሎን አሊያም 9.5 ሊትር ገደማ በላይ ውሃ እንዳይለቀቅ ትእዛዝ ማስተላለፋቸው ይታወሳል። ዋይት ሀውስ እንዳለው የአከራካሪ የአረንጓዴ ልማት አጀንዳ የአሜሪካውያንን ሕይወት አዘግት ውስጥ ከቶት ቆይቷል። ዶናልድ ትራምፕ ሰውነት መታጠቢያ ክፍል ገብተው ጸጉራቸውን ለማራስ የሚወስድባቸው ጊዜ በጣም የሚያናድድ ነው ሲሉም ገልጸዋል። የተጠቃሚዎችና የአካባቢ ጥበቃ ቡድኖች ይህንን ህግ መቀየር ውሃ ማባከን ከመሆን ባለፈ አስፈላጊነቱ ያን ያህል ነው ሲሉ ይከራከራሉ። ኦፕላያንስ ስታንዳርድ አዌርነስ ፕሮጀክት የተባለው ድርጅት ትራምፕ የቀለበሱትንና ከዚህ በፊት ተግባራዊ የሆን የነበረውን ህግ የውሃ ብክነትን ለመቀነስ ተጠቃሚዎች ለውሃ የሚከፍሉትን ገንዘብ ከፍ ያለ እንዳይሆን ለማድረግና ለአካባቢ ጥበቃ አስፈላጊ የሆነ ነው ሲልም ይሞግታል። በአውሮፓውያኑ 1992 በአሜሪካ የወጣው ህግ የገላ መታጠቢያ ውሃ የሚያፈሱ ሻወሮች በደቂቃ ከ9.5 ሊትር በላይ ውሃ እንዳይለቁ ያግዳል። ባራክ ኦባማ በፕሬዚደንትነት ዘመናቸው ይህንን ህግ በተወሰነ መልኩ ቢያሻሽሉትም ከሞላ ጎደል እንዳለ ቆይቷል። ትራምፕ በመጀመሪያው የስልጣን ዘመናቸው ማብቂያ ገደማ በ2020 ህጉን አሻሽለው ገላ መታጠቢያ ናቶች ከእያንዳንዳቸው ቀዳዳ የሚወጣ ውሃ በደቂቃ 2.5 ጋሎን እንዲሆን ትዕዛዝ ማስተላለፋቸው ይታወሳል። ጆ ባይደን ስልጣን ሲይዙ ደግሞ ይህንን ህግ ሽረው ወደ ቀደመው እንዲመለስ ማድረጋቸው አይዘነጋም። የትራምፕ አስተዳደር አሜሪካውያን ለውሃ የሚከፍሉት ራሳቸው ናቸው፣ የፈለጉትን አይነት ሻወር የመውሰድ መብትም የገዛ ፈቃዳቸው እንጂ የፌዴራል መንግስቱ አይደለም ብሏል። ረቡዕ ዕለት በኦቫል ኦፊስ ትዕዛዙ ላይ ፊርማቸውን ያኖሩት ዶናልድ ትራምፕ ዞማ የሆነው ጸጉራቸው ለማራስ መታጠቢያ ክፍል 15 ደቂቃ እንደሚቆሙም ተናግረዋል። ሚሼል ኦባማና የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ትዳር አደጋ ላይ ሊሆን ይችላል ስለመባሉ ምን ላይ ሰጥተዋል። የቀድሞዋ ቀዳማዊት እመቤት የዶናልድ ትራምፕ በዓለ ሲመትና የጂሚ ካርተር የቀብር ስነ ስርዓትን ጨምሮ በርካታ ከፍተኛ ባለስልጣናት በሚገኙበት ሁነቶች ላይ ባለቤታቸውን አጅበው አለመገኘታቸው ከባራክ ኦባማ ጋር ስለ መለያየታቸው አሉ ባልታዎችን አቀጣጥሏል። እነዚህ ሁነቶች በግልጽ ሳይጠቀሱ ለአንድ ፖድካስት እንደ ትልቅ ሴት ቀጠሯቸውን ለመቆጣጠር አሁን ምቹ ሁኔታ ውስጥ መሆናቸውን ተናግረዋል። ሰዎች ለራሴ ውሳኔ እየወሰንኩ እንደሆነ ከማመን ይልቅ ባለቤቴና እኔ ልንፋታ መሆኑን ገምተዋል በማለት በህዝባዊ ሁነቶች ላይ አለመገኘታቸው የምርጫ ጉዳይ መሆኑን ገልጿል። የቀድሞዋ ቀዳማዊት እመቤት ከአንዳንድ የስራ ግዴታዎች ወደኋላ በማለታቸው የጥፋተኝነት ስሜት እንደተሰማቸውም አልደበቁም። እንደ ሴት ሰዎችን ላለማስቀየም የምንጨነቅ ይመስለኛል። ነገሩም ይሄው ነው ብለዋል። በዚህ አመት ሰዎች ለራሴ ምርጫ እየመረጥኩ እንደሆነ እንኳን ሊገነዘቡ ባለመቻላቸው እኔና ባለቤቴ ወደ ፍች እየሄድን እንደሆነ አስበዋል። አንድ ትልቅ ሴት ለራሷ ውሳኔዎችን እየወሰነች አይደለምን? ማህበረሰቡ ይህንን ነው እያደረገ ያለው፣ ሲሉ ማህበረሰቡ ከሴቶች ከሚጠብቀውና ከሚያስበው በማፈንገጣቸው የተፈጠረ አሉባልታ መሆኑን ጠቁመዋል። ሚሼል ኦባማ አክለውም በፖድካስቱ ማድረግ ያለብኝን ሳይሆን ለእኔ የሚበጀኝን ነው ለማድረግ የመረጥኩት፣ ሌሎች ሰዎች እንዳደርገው የሚፈልጉትን አይደለም ያደረግኩት ብለዋል። በፕሬዚዳንት ዶናልድ ትራምፕ በዓለ ሲመት ላይ አለመገኘታቸው ያልተለመደና ከሀገሪቱ የስልጣን ርክክብ ባህል ያፈነገጠ ሆኖ ታይቷል። ሚሼል ኦባማም በአሜሪካ ፕሬዝዳንታዊ ምርጫ የዲሞክራት እጩ ተፎካካሪዋ ካማላ ሀሪስን በመደገፍ በርካታ ታዳሚዎች በተገኙበት ንግግር ማድረጋቸው ይታወሳል። ለራሳቸው ጊዜ እየሰጡ ያሉት የቀድሞዋ ቀዳማዊት እመቤት ንግግሮችን ማድረግና እንደ ሴቶች ትምህርት ባሉ መርሃ ግብሮች ላይ መሳተፋቸውን እንደሚቀጥሉም ተናግረዋል። ባለፈው ጥቅምት ጥንዶቹ 32ተኛ ዓመት የጋብቻ ክብረ ባዓላቸውን አክብረዋል። ሚሼል ኦባማም ከዚህ ቀደም በባለቤታቸው የፖለቲካ ህይወትና በዋይት ሀውስ በነበራቸው ቆይታ የትዳራቸውን ውጣውረድ በሚመለከት ቢካሚንግ በተባለ ግለ ታሪካቸውን በስፋት አትተዋል። የባለቤታቸው ባራክ ኦባማ የፖለቲካ ግብ ብቸኝነትንና ድካምን እንዲሰማቸው ማድረጉንም በመጽሐፋቸው ገልጸዋል። ኢትዮጵያውያንን የጫነች ጀልባ ተሰወረች። ከሶስት ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የነበረች ጀልባ ተሰወረች። ኢትዮጵያውያን ስደተኞችን ጭና ስትጓዝ የነበረችው ጀልባ የት እንደገባች ሳይታወቅ ቀናቶች ተቆጥሯል። ደላሎቹ ለቤተሰብ ጀልቧ ሰምጣለች ብለው መርዶ እየነገሯቸው ሲሆን ጀልቧ የየመን ባህር ጠረፍ እስክትደርስ ሲጠባበቁ የነበሩ የመኖች ለደላሎቹ እንደገለጹት ከሆነ የተወሰነ መንገድ እንደተጓዙ መረጃ የሚለዋወጡበት ስልክ እንዳቆመና ምን እንደተፈጠረ ራሱ ማወቅ እንዳልቻሉ አሳውቀዋል። በጀልባ ከተጫኑት ቤተሰቦች መካከል የተወሰኑትን ደላሎች አጥብቀው በሚጠይቁበት ሰዓት የመኖቹ የሚሉን መሀል ላይ እንደደረሱ ጀልባዋን ሲሾፍሩ ከነበሩ ሰዎች ጋር የነበራቸው ስልክ ግንኙነት እንደተቋረጠባቸውና ድምፃቸውን ማግኘት እንዳልቻሉ ገልጸውልናል በማለት ለተሳፋሪ ቤተሰቦች አሳውቀዋል። በመሆኑም አይኦኤም እስከዚህ ሰዓት በዚህ ዙሪያ ያወጣው መረጃ የለም። አንድ ቀን ሙሉ ያደረገውን የቆሸሸውን ካልሲዩን ካደረገ በኋላ የማሽተት ልምድ ያዳበረው ቻይናዊው በፈንገስ የሳምባ በሽታ መያዙን በህክምና ተረጋግጧል። በቻይና ቾንኪንግ የሚኖረው ይህ ሰው በከባድ ሳል ተጠቅቶ ወደ ሳውዝ ዌስተርን ጦር ሰራዊት ሜዲካል ዩኒቨርሲቲ ለመግባት ተገዷል። ሰውየው ለዶክተሮች እንደተናገረው ከቅርብ ቀናት ወዲህ ሳል እያስቸገረው ሲመጣ የሳል ሽሮፕ ቢወስድም ሳሉ እየባሰበት ይሄዳል። አይኑ ደም እስኪመስል በመቀየሩ የህክምና እርዳታ ለማግኘት እንዳነሳሳው ተናግሯል። የሲቲና ኤምአርአይ ምርመራዎችን የህክምና ባለሙያዎቹ ካደረጉ በኋላ ዶክተሮች በታችኛው የቀኝ ሳምባ ውስጥ አጠራጣሪ ጥላዎችን አግኝተዋል። ከዚህ በኋላ በብሮንኮስፒክ ፒክ ማየት እንደተቻለው በአስፐርጊለስ ኢንፌክሽን ምክንያት በሚመጣው የሳምባ ፈንገስ በሽታ እንደሚሰቃይ ተደርሶበታል። ዶክተሮቹ ስለ ኢንፌክሽኑ መንስኤ ሲጠይቁትም ሰውየው የራሱን ቆሻሻ ካልሲ የማሽተት ልማድ እንዳዳበረ ግልጹን ተናግሯል። ሰውየው ከስራ በመጣ ቁጥር ወደ መታጠቢያ ማሽን ውስጥ ከመወርወሩ በፊት የቆሸሸው ካልሲውን የማሽተት ከፍተኛ ሱስ እንዳለበት ተናግሯል። ዘገባው የዩፒአይ ነው። የዓለማችን ቢሊዮነር ኤለን መስክ 100 ቢሊዮን ዶላር ከሰረ። አሜሪካዊው የዓለማችን ቢሊዮነር የኤክስ እና የቴስላ ባለቤት የሆነው ኤለን መስክ ከ100 ቢሊዮን ዶላር በላይ መክሰሩ ተገለጸ። ኤለን መስክ በዶናልድ ትራምፕ የምረጡኝ ቅስቀሳ ወቅት ከመሳተፍ ጀምሮ በአስተዳደር ውስጥም ከተካተተ ወዲህ በአጠቃላይ በቢዝነሱና ቴስላ በተባለው የመኪና ብራንድ መቀዛቀዝና ገቢውም እያሽቆለቆለ መምጣቱ እየተነገረ ነው። ከአራት ወራት በፊት ከ400 ቢሊዮን ዶላር በላይ ተመዝግቦ የነበረው የኤለን መስክ ሀብት አሁን ላይ ወደ 300 ቢሊዮን ዶላር መውረዱ ሀብታቸው እያሽቆለቆለ ከመጣው ቢሊዮኖች መካከል ስድስተኛው ባለ ሀብት መሆኑን ዘ ኢኮኖሚስ ዘግቧል። ውድ የኤችጂኤም ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኝን ይመስላሉ። ሌሎች ትኩስና ወቅታዊ የሆኑ መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ እንዲሁም ኮሜንት በማድረግ ተወዳጁ እንላለን። አብራችሁን ስለነበራችሁ እናመሰግናለን።